ከኢትዮጵያ ዳር እስከ ዳር ተደውሎልኛል። ኢትዮጵያ ዳር እስከ ዳር ከሀገር ውጭ ከሱዲ ተደውሉልኛል። ከካናዳ ቶሮንቶ ተደውሉልኛል። ከአውስትራሊያ ተደውሎልኛል። ከእንግሊዝ ተደውሉልኛል። ከሳውዝ አፍሪካ ተደውሉልኛል። ከአሜሪካ ተደውሉልኛል። ለካ ዓለም ጥግ እስከ ጥግ የተደውሎልኝ በዚህ ልክ ነው። የሰው ልብ ውስጥ የገባች አንዷት አሜሪካ ደውላ የሶስት ቀን እንግዲህ አሜሪካን ሀገር ስራ ሰዓት እንትን ነው። የአንችን ብሮካስት ስራዬን ጥዬ እያየሁኝ ምንድነው የሆነው? ሶስት ቀን ስራ ተቀጣሁ። ከኔ አልፎ ፈረንጆች በአስተርጓሚ እያዩት ነው። ጌታ ምስክሬ ነው። ፈረንጆቹ እየተተረጎመላቸው እያዩ ነው። በጣም አሪፍ፣ የሚገርም ነው። እንግዲህ በደንብ መልዕክቱ ደርሷል። በቀን ሃምሳ ስድሳ ስልክ በክብር ነው ማስተናገድ ስቱዲዮ በላይ በክብር ነው የማስተናገደው። አንዱ ደውሎ ተናገረኝ፣ ቀሽም ነሽ ስለኝ፣ እሺ ምነው ስለው፣ ሁለተኛ አድር ታቃጥ ያለሽ አለኝ ማለት ነው። ሰው ምን ያንስሻል፣ እንዲህ አካል ጉዳተኛ መሆንሽን ከጓደኛሽ ተረድቷል። ትንሽ ብቻ ነው የማናገረኝ። ለምን አባክንሽ ነው ደማም ቆንጆ ይወቴ ደማም ቆንጆ ይወቴ ናት መጣሞይ በሞቴ ደማም ቆንጆ ይወቴ ደማም ቆንጆ ይወቴ ናት መጣሞይ በሞቴ ደማም ቆንጆ መለኮ ሰች አሉኝ የኔ ቆንጆ በብቸኝነቴ ደማም ቆንጆ አልከደውም ባልኩኝ የኔ ቆንጆ ጸንቺ በምነቴ ድማም ቆንጆ ቃል ኪዳ ነውና የኔ ቆንጆ በሰው ላለውጥህ የኔ ቆንጆ አንተን ባለህበት የኔ ቆንጆ ልቦናውን ስጥ እግፍ ደግፍ ወይን ሐረግን ስብስብ።

ዛሬ ማይ ልጅ ከትናንት ወዲያ ቤት ከትናንት ወዲያ ነው፣ ከትናንት ወዲያ አርብ ነው። ግን ከፈለጋችሁ አክስቴ እንደማምጥቼ አወራችሁ። ዘር ደግሞ በአባት ሄደ። ጎንደሬ ነኝ አላቃችሁ። እናቴም አይደለችም ኦሮሞ ያሳደገች እናት ኖ እሱ ያሳደገችኝ ናት። ደሜ ግን ጎንደሬ ነው። የምትጠሉት ጎንደሬ ጎንደሬ ነው። ስለዚህ በቃ ኦሮሞ ናት እንዳትሉ። እኔም በእናንተ አገራኝ እናንተን በእኔ አገራችሁ ስሜን አትጥሩ ስሜን እንዳትጠሩ። ልክ ነው። አባቷ ጎረቤታችን

ቲክቶክ አዋርድ ነው እዚህ። ታዲያ ፀሐይ መበላኝ የሚንቃቀው ለማን ነው ላይ

መቼም ነው የማትቀጣን? የያዝ እንካለን ቆንክ እዚያ ሆነ በቃ ተነስጥልን፣ አለቀ። እንደት ነህ? ሰላም ነው። ጥሩ መኪናው ነው። መንጃ ፈቃድ እስኪ አምጣ። እንደት ነህ?

ፊር ካስ ሚል አካውንት አለ ቲክቶክ ላይ ባዮ ላይ አስቀምጧል። ኦኬ፣ ባዮ ላይ ቲክቶክ አዋርድስ ሚል ሊንክ ተቀምጧል። እሱ ትጫና አለ ቀጥታ ይወስዳል። ቤስት ኢመርጂንግ ቲክቶከር ምን ላይ ወስዳል? ምን ነው ቤስት ኢመርጂንግ? ቤስት ኢመርጂንግ አዲስ እየመጣ እያበባ ያለ ሚል ቲክቶከር ነው። እሺ፣ እዛ ትገባለች። እሺ፣ ምን ነው የምታደርግ ምንድ ነው ማለት ነው? ቮት ላይ እዛ ጋር ፍርካዝ ምን አካውንት አለ ፈልገ እሱ ለናንተ ደስታ ነው። በነፃ ነው አለ በዘሮም አለ በፈለከው አማራጭ አሁን አረጋለሁ። አሁን እጽፍ ነበር ቶሎ ብለህ ምንድነው አልኩ ሊንኩ ምን ላይ ነው?